ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ሥልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ እናንተ ጋር ነኝ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ ቁጥር 20። ባልፈው ካቆምንበት ምዕራፍ አራት ክፍል አንድን እናያለን ዛሬ ደግሞ ስለ ክርስቶስ ኢየሱስ መከራ ሞት መቀበር መነሳት አንደኛ ቆርንጦስ ምዕራፍ 15 ከቁጥር አንድ ጀምሮ እያየን ነበረ አሁን ሁለተኛውን ክፍል ደግሞ እናያለን ከዛው የቀጠለ ኢየሱስ ክርስቶስ ለምን መከራ ተቀበለ? እኔ ቆርንጦስ 15 እንደገና ደግሞ ኢሳይያስ 53 ነው። ሌላው የክርስቶስ ኢየሱስ መከራ እንደሚገባ የሚገልጠው ገና በብሉይ ኪዳን እያለ መዝሙር በቅንፍ 22 ነው። እንዲህ ላ አምላኬ አምላኬ፣ ለምን ተውከኝ? እኔን ከማዳን ከጩኸቴ ቃል ሩቅ ነህ። ከጩኸቴ ቃል ሩቅ ነህ። ወዳጆች፣ እግዚአብሔር የቅርብ አምላክ ነው እንጂ የሩቅ አምላክ አይደለም። ከእስትንፋሳችን ይልቅ ምን ያለ ነው? የቀረበ ነው። እንዲያውም ትዝ ይላችሁ እንደሆነ ኢየሱስ ክርስቶስ በእኛ ውስጥ ነው፣ ኢየሱስ ክርስቶስ ከእኛ ጋር ነው፣ አማኑኤል እግዚአብሔር ከእኛ ጋር ነው ብለን ብዙ ነገሮችን አንስተናልና፣ ከጩኸቴ ቃል ሩቅ ነህ ይላል። አምላኬ በቀን ወደ አንተ ጠራለሁ አልመለስክልኝም። እግዚአብሔር ለምን ዝም ይላል? እናየዋለን ከእግዚአብሔር ፈቃድ ጋር በእስራኤል የተመሰገን፣ ከአንተ ግን በቅድስና ትኖራለህ። አባቶቻችን አንተን ተማመኑ፣ አንተም አዳንካቸው። አምላክ ከሆንክ ራስን አድን፣ እግዚአብሔርም አምላክ ከሆነ ከወደደህ አድን ብለው ማቴዎስ 27 ላይ እሱንም እናየዋለን። እንዳሉት ወደ አንተ ጮሁ አመለጡም፣ አንተንም ተማመኑ አለፉ። እኔ ግን ትል ነኝ ሰውም አይደለሁም ወዳጆቼ፣ መከራ ይሄንን ያሰኛል። ስለ መከራ ስናይ ስለ ሰው ልጆች መከራ ስናይ መከራ ምን እንደሚያሰኝ እናየዋለን። እኔ ግን ትል ነኝ ሰውም አይደለሁም፣ የሰው ማላገጫ በህዝብም ዘንድ የተናኩ ነኝ። ምን ያልኩ ነኝ? የተናኩ ነኝ። አንደርማይን የተደረግኩ ሰው ነኝ። የተናቃችሁ ሰዎች መክበር አለ። እግዚአብሔር አይሰማኝም የምትሉ ሰዎች እግዚአብሔር ይሰማል። ሁላችንም ብለናል የሚያዩ ሁሉ ይላገዱብኛል፣ ራሳቸውንም እየነቀነቁ በከንፈሮቻቸው እንዲህ ይላሉ። እዚህ ላችሁ እንደሆነ ኢየሱስ ክርስቶስ በተሰቀለበት ሰዓት ማቴዎስ 27 ላይ የሚያልፉ ሰዎች ራሳቸውን ይነቀንቁ ነበር። ሌሎችን አዳነ እሱን ግን አያድንም እያሉ እየነቀነቁ በከንፈሮቻቸው እንዲህ ይላሉ። በእግዚአብሔር ተማመነ እርሱንም ያድነው ነው፣ ቢወደውስ ያድነው። ትልቅ ፈተና ምን እንደሆነ ታውቃላችሁ? ትልቅ ችግር የሚባለው እግዚአብሔር በእኛ ላይ ከሚያደርገው ነገር የተነሳ አብሮ ስለማይሄድ እኛም የምናፍረው አምላክህ ወዴት ነው ሲባል ነው። እዚሁ መዝሙር 42 ላይ አምላክህ ወዴት ነው አለች። ነፍሱን ይሰብካል ዳዊት እና በእግዚአብሔር የታመነ ሰው በስሙ የተጠራ ሰው በሚያልፍበት ነገር ውስጥ ያልፋል። ኢየሱስ ክርስቶስ እንዲህ ተብሏል፣ አምላክ ከሆንክ አንተንም እኛንም አድን ተብሏል። አንተ ግን ከሆድ አውጥተኸኛልና በእናቴ ጡት ሳለሁ ታመንኩ። ከማኅፀን ጀምሮ በአንተ ላይ ተጣልኩ። ከእናቴ ወድ ጀምረህ አንተ አምላኬ ነህ። ጭንቀት ቀርባለችና የሚረዳኝ የሚልምና ከእኔ አትራቅ። ጥሩ ጸሎት ነው። ብዙ በሬዎች ከበቡኝ። የሰቡትን ፍሬዳዎች ያዙ። እንደ ነጣቂና እንደሚጮህ አንበሳ በላይ አፋቸውን ከፈቱ። እንደ ውሃ ፈሰስኩ። አጥንቶቼ ሁሉ ተለያዩ የመከራው ክብደት ወዳጆቼ ውሃ እንደሚፈስ ፈሰስኩ ነኝ የደም ነጠብጣብ እንዳላበው ታውቃላችሁ ምን ያክል ጭንቀት እንደሆነ ሊሰማን አይችልም አሁን አጥንቶቼም ሁሉ ተለያዩ ልቤ እንደሰም ሆነ በአንጀቴም መካከል ቀለጠ ኃይሌ እንደገል ደረቀ በጉሮሬም ምላሴ ተጣጋ ብዙ ውሾች ከበውኛልና የከፋተኞች ጉባኤም ያዘኝ። አጥንቶቼ ሁሉ ተቆጠሩ። ምናልባት በሳይንሱ የአንድ ሰው አጥንት ይሄን ያክል ነው የሚባለው ከኢየሱስ ክርስቶስ ተነስተው ይሆን? አጥንቶቼ ሁሉ ተቆጠሩ። እነርሱም አዩኝ፣ ተመለከቱኝ። ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ እጣ ተጣጣሉ። አንተ ግን አቤቱ ከእኔ አትራቅ፣ አንተ ጉልበቴን ለመርዳት ፍጠን። ነፍሴን ከሰይፍ አድናት ብቻነቴንም ከውሾች እጅ ይላል ከአንበሳ አፍ አድነኝ ብቻነቴንም አንድ ቀንድ ካላቸው ስምህን ለወንድሞቼ ነግራቸዋለሁ በጉባኤ መካከል ምልሃለሁ አመሰግንሃለሁ እግዚአብሔርን የምትፈሩ አመስግኑ ያዕቆብ ዘር ሁላችሁ አክብሩት በእንዲህ አይነት ሁኔታ ውስጥ እግዚአብሔር ይከበራል መቼ እግዚአብሔር ሲረዳ የችግረኛን ችግር አልናቀምና፣ እግዚአብሔር የችግረኛን ችግር አይንቀም። የጊዜ ጉዳይ ሊሆን ይችላል፣ የፈቃድ ጉዳይ ሊሆን ይችላል፣ የዓላማ ጉዳይ ሊሆን ይችላል። ግን የችግረኛን ችግር አልናቀም፣ ፊቱንም ከእኔ አልሰወረም፣ ቸልም አላለም። በታላቅ ጉባኤ ምስጋናዬን ከአንተ ዘንድ ነው። እርሱን በሚፈሩት ፊት ስእለቴን እሰጣለሁ። ችግረኞች ይበላሉ ይጠግቡማል፣ እግዚአብሔርንም የሚሹት ያመሰግኑታል። ልባቸው ለዘላለም ህያው ይሆናል። የምድር ዳርቻዎች ሁሉ ያስቡ፣ ወደ እግዚአብሔር የሚመለሱ የአሕዛብ ነገዶች ሁሉ በፊቱ ይሰግዳሉ። መንግስት ለእግዚአብሔር ነውና እርሱም አሕዛብን ይገዛል። የምድር ደንዳኖች ሁሉ ይበላሉ፣ ይሰግዳሉ። ወደ መሬት የሚወርዱት ሁሉ በፊቱ ይንበረከካሉ። ነፍሴ ስለእርሱ እርሱ በህይወት ትኖራለች። ዛሬ ይገዛለታል። የምትመጣው ትውልድ ለእግዚአብሔር ተነግሯለች። ጽድቁንም ለሚወለደው ህዝብ እግዚአብሔር ያደረገውን ጽድቁን ይነግራሉ። ምንድነው ይሄ ጽድቅ? እኛ በእርሱ ሆነን የእርሱ ጽድቆች እንሆን ዘንድ ኃጢአት ያላወቀውን ኢየሱስ ክርስቶስን ስለኛ ኃጢአት አደረገ። ኢሳያስ 53 መዝሙር 22 አቴዎስ 27 ሌሎቹም ክፍሎች የሚናገሩት ክርስቶስ ለምን ሞተ? ስለ ኃጢአታችን ሞተ። ምን ለማድረግ? እኛን ስለማጽደቅ ቁጥር ጽድቁንም ለሚወለደው ህዝብ እግዚአብሔር ያደረገውን ጽድቁን ይነግራሉ። የምንናገረው የሰውን ኃጢአት፣ የእግዚአብሔርን ጽድቅ ነው። አንድ ብዙ ጊዜ የሚደረግ ድራማ የሚመስል ነገር አለ ወዳጆች፣ ምናልባት ጥሩ ገላጭ ከሆነ ልገልጸው ወዳለሁ። ይሄ የምታዩት ኢየሱስ ክርስቶስ ማቴዎስ 27 ላይ ማርቆስ ላይ በአራት በሶስቱ የወንጌላት ክፍል ኮምጣጤ በሰፍነግ አድርገው በሂሶጵ አቀረቡለት ይላል። በሌላኛው ወንጌል ላይ ከርቤ የተቀላቀለበት የወይን ጠጅ አቀረቡለት ይላል አልጠጣው። ግን ዮሐንስ ላይ ምንድን የሚለው ተቀበለውና፣ ኮምጣጤውን ተፈጸመ አለ ይላል። የእኛ ኃጢአት ለእርሱ ተቆጠረ። እሱ ኃጢያት አላደረገም ግን ኃጢያት እንዳደረገ ተቆጠረ ማለት ነው። ኃጢያት እንደሌለበት ብዙ ቦታ ላይ ተነጋግረናል። ይሁዳ ራሱ ምስክር ነው። ኃጢያት የሌለበትን አሳልፌ በመስጠት የተጸጽቻለሁ አለ ያለ ጊዜው ቢሆን። እንደገና ደግሞ ንጉሱም እንደዛው ብሏል ከዚህ ሰው ንጹህ ደም ንጹህ ነኝ ብሎ እጁን እንደታጠበ ታስታውሳላችሁ። ኢየሱስ ክርስቶስ ኃጢያት እንዳላደረገ በጴጥሮስ ተነግሯል። ነገር ግን ኃጢአት ያላወቀውን ስለ እኛ ኃጢአት አደረገው። በመስቀል ላይ ይሄ የኛ ኃጢአት ነው። ይሄኛው የክርስቶስ ኢየሱስ የህይወት ውሃ ነው። ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ፣ ምድራዊ ውሃ ሊትራል የሆነውን ውሃ አንቺ ትጠይቂው ነበር፣ የህይወት ውሃ የሰጥሽ ነበር ይላል። የተጠማ የወደደም ይምጣ የህይወትን ውሃ እንዲያው ይጠጣ ብሎ ኢየሱስ ክርስቶስ ሲናገር ታውቃላችሁ። ስለዚህ ይሄ ንጹህ የሆነው የህይወት ውሃ ክርስቶስ ኢየሱስ ምሳሌ ነው። ይሄ ያደፈው፣ የረከሰው፣ የቆሸሸው በደም ተለውሰ ሻገኞች ተብሎ እንደተጻፈ ይሄ የእኛ ኃጢአት ነው። ይሄ የክርስቶስ ነው። ወዳጆቼ፣ ይሄንን እሱ ጠጣ። ቆምጣጤውን አልጠጣውም፣ በእርግጥ ግን አቀረቡለት በመስቀል ላይ ዋለ ይሄ የሱ ነበረ፣ ለኛ ሰጠን። ይሄ ይጠጣል መቃየር ማለት ይሄ ነው፣ የኛ የነበረው ለሱ፣ የሱ የነበረውን ለኛ። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ክርስቶስ ስለ ኃጢአታችን እንደሞተ መዝሙር ሃያ ሁለት ይነግረናል። ኢየሱስ ክርስቶስ ለምን እንደሞተ የተለያዩ ክፍሎችን አየን። አሁን የኃጢአት ውጤት ከሆነው በሽታ ሊፈውሰን፣ እዛው ኢሳያስ 53 ላይ እርሱ ስለ በደላችን ደቀቀ፣ ስለ ኃጢአታችን ቆሰለ እና በእርሱ ቁስል እኛ ተፈወስን። ብዙ ጊዜ የምናየው በእርሱ ቁስል እኛ ተፈወስን። የኃጢአት ውጤት ከሆነው በሽታ ሊፈውሰን በመጽሐፍ ቅዱስ በብዙ ቦታ ኢየሱስ ክርስቶስ መናፍስትን በቃሉ አወጣ፣ በሽተኞችን ምን አለ ፈወሰ ይላል። ለምሳሌ ዮሐንስ አምስት ከአንድ ጀምሮ 38 ዓመት የታመመውና የተፈወሰው፣ ኃጢአተኛዋ ሴት ሽቶ የቀባችው ሉቃስ 736 እውሩ በርጤሜዎስ ተፈውሷል፣ ማቴዎስ 29 የኢያሮስ ልጆች ከሞት አስነስተዋል፣ ማቴዎስ 9 18 የጴጥሮስን አማን ከንዳድ ፈውሷል፣ ማቴዎስ 8 24 እንደምታውቁት በሽታ የኃጢአት ውጤት ነው ተብሎ ይታመናል። ለምሳሌ ኢዮብ እግዚአብሔር የመሰከረለት ጻድቅ ነው፣ ግን ጓደኞቹ ምን ብለውታል? እነ በልዳዶስ እነ ሶፋር ከኃጢአት የተነሳ ነው ብለውታል። እንደገና እንደዚሁ ዮሐንስ ዘጠኝ ከአንድ ጀምሮ ያነ ስውሩ ታሪክ ኃጢአት የሰራ ማን ነው እሱ ወይስ ወላጆቹ ብለው ይጠይቁታል። ምክንያቱም አይነ ስውር ሆኖ እንዲወለድ ችግር የፈጠረው ማን ነው? ኃጢአት የሰራው ማን ነው? እሱ ነው ኃጢአት የሰራው? እሱም አይደለም። ሲያልፍም ከመወለዱ ጀምሮ ዕውር የሆነውን ሰው አየ። ደቀ መዛሙርቱ ይህ ዕውር ሆኖ እንዲወለድ ኃጢአት የሰራ ማን ነው እርሱ ወይስ ወላጆቹ? ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ስራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ምን ማለት ነው? የዘር ሀራ ኃጢአት ወይም የተፈጥሮ ኃጢአት የለባቸውም ማለት አደለ። ለዚህ ለመታመሙ ጉዳይ ኃጢአት አልሰሩም ማለቱ ነው። እና ከዚህ ሊፈውሰን እዛው ማቴዎስ 814 ላይ በመሸ ጊዜ አጋንንት ያደሩባቸውን ብዙዎችን ወደ እርሱ አመጡ። በነቢዩ በኢሳይያስ እርሱ ድካማችንን ተቀበለ ደዌያችንንም ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃሉ አወጣ። አንዱ ክርስቶስ ኢየሱስ መስቀል ላይ የዋለው መከራ የተቀበለው መከራ እንደሚቀበል በብሉ ኪዳን የተነገረው ትንቢት ምን እንዲል ነው ብለናል? እንዲፈጸም ነው ብለናል። በነብዩ በኢሳይያስ እርሱ ድካማችንን ተቀበለ፣ ቅድም ኢሳይያስ 53 ላይ ያነበረው፣ ደዌያችንን ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃሉ አወጣ፣ የታመሙትንም ሁሉ ፈወሰ ይላል። ለኢየሱስ ክርስቶስ ለምንድን ነው መከራ የተቀበለው? እህቴ ለኔና ለአንቺ ፈውስ ነው። ይሄ ደግሞ ተረት ተረት አይደለም። በዚህ ሰዓት እያያችሁ ያላችሁ የተመለከታችሁ ያላችሁ ሰዎች እግዚአብሔር ይፈውሳል በመገረፉ ቁስል ተፈወሳችሁ ስለሚል። ሌላው ከተቀበለው መከራ መታዘዝን እንዲማር ወይም እኛ እንድንማር ዕብራውያን አምስት ሰባት እስከ አስር የታወቀ ክፍል እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእምባ ጋር ኢየሱስ ክርስቶስ ብርቱ ጩኸት ጩኋል። የዚህን ህዳግ ስታዩት የዕብራውያን ህዳግ ስታዩት ማቴዎስ 2728 ላይ ይወስዳቸዋል። እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእምባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት። እግዚአብሔርን የሚፈራ ጸሎቱ ይሰማል። እዛው ዮሐንስ ዘጠኝ ላይ ታያላችሁ ይሄንን። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ወዳጄ አንዱ ትልቁ ጥያቄ ኢየሱስ ክርስቶስ ለእኔ መከራን ከተቀበለ፣ እኔ እንዴት መከራ አቀበላለሁ ነው። ይኸው አንደኛ ጳውሎስ በመከራው እንድንካፈል እንዳለ አብረን እንድንወርስ አብረን እንድንከበር እንዳለ ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ምንም እንደገና ብትወለድ ምንም አዲስ ፍጥረት ብትሆን ምንም የእግዚአብሔር ልጅ ብትሆን ከምትቀበለው መከራ የተነሳ እንድትታዘዝ መከራ ወደ እኛ ይመጣል። አንዱ ምንጭ ነው። እናየዋለን። መከራ ላይ በጣም ለቁጥር የሚታክት ለምን መከራ እንደምናልፍ ምንጩን፣ ምክንያቱን የእኛ ድርሻ ምን እንደሆነ አንዱ የምናየው በጥልቀት ስለ መከራ ነው። አንዱ ስለ እግዚአብሔር ፈቃድ ነው። ሁለተኛው ስለ መከራ መታዘዝ ተማረ። ከተፈጸመ በኋላ በእግዚአብሔር እንደ መልከ ጸደቅ ሹመት ሊቀ ካህናት ተብሎ ስለተጠራ ምንም ልጅ ቢሆን ከተቀበለው መከራ መታዘዝ እንዲማርሳ ቀጥሎ ምን ይላል? ዕብራውያን አምስት ከሰባት እስከ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። ወዳጄ ዛሬ አንድ ጥያቄ ትጠየቃለህ። እግዚአብሔር አንድ ጥያቄ ይጠይቀሃል። ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። የዘላለም መዳን የአንድ ቀን መዳን አይደለም። ከበሽታ መዳን አይደለም። ከተለያየ መዳን አይደለም። ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። ምንድን ነው የምንታዘዘው? ስለመታዘዝ በሶስተኛ ደረጃ እና ያለን ትልቁ የክርስትና ችግር እግዚአብሔርን ፈቃድ አለማወቅና አለማድረግ ነው። ሌላኛው ችግር አለመታዘዝ ነው። ባለመታዘዝ ምክንያት ብዙ ነገር ስለሆነ፣ ስለዚህ ለሚታዘዙለት ሁሉ የዘላለም መዳን ምክንያት እንዲሆንላቸው ኢየሱስ ክርስቶስ ሞተ። ዛሬ እንድትታዘዙ እግዚአብሔር ይጠይቃቸዋል። ምንድን ነው የምትታዘዙት? ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል፣ በክርስቶስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ ስለሚል በክርስቶስ ኢየሱስ ሞት። የኃጢአት ደሞዝ ሞት ነውና የእግዚአብሔር ጸጋ ስጦታ ግን የዘላለም ሕይወት ነው ስለሚል፣ የምትታዘዘው ብርና ወርቅ አይደለም ሌላ ነገርም አይደለም። ኢየሱስ ክርስቶስን ተንበርክከህ ተንበርክከሽ ቆመ እንዲሆን ንስሐ እንድትገባ ጠይቀሃል። እሱ መታዘዝ ነው። ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። ፊልጵስዩስ 2፥8 ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ቅድም አጥብቀን የተነጋገር ነው። ኢየሱስ ክርስቶስ መከራ የተቀበለው የአባቱን ፈቃድ ሊፈጽም ነው። የእግዚአብሔር ፈቃድ በእጁ ይከናወናል ስለሚል ብለናል። አሁን ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። ስለመታዘዝ ነው የምናወራው እና ለሚታዘዙለት ሲል እንድንታዘዝ ነው። መከራ እንድንቀበል ነው። እግዚአብሔርን ፈቃድ እንድናደርግ ነው። እንድንታዘዝ ነው። ሮሚያ 5 18 እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ፣ እንዲሁ በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ ይልና፣ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ፣ ቅድም ለና መጽሐፍ ቅዱስም እንደሚል የእግዚአብሔርን ፈቃድ ባለማድረግ ምክንያት ከአዳምና ከሔዋን ጀምሮ በሰው ሁሉ ልጆች ላይ ሞት እንደመጣ አይተና፣ አሁንም በዚሁ ላይ በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ፣ ለምንድነው ኃጢአተኛ የሆነው አለም ብለህ ካልክ፣ በአዳም አለመታዘዝ፣ እንደገና ደግሞ በአንተና በአንቺ በእኔ አለመታዘዝ ምክንያት ነው። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ፣ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። አይኸው መጽደቅ የሚቻለው በክርስቶስ ኢየሱስ ምን በማለት ነው? መታዘዝ ነው መታዘዝ ይሁንልን። እግዚአብሔር ቢፈቅድ ብንኖር ስለ መታዘዝ ምንነቱን ከትርጉም ጀምሮ ባልታዘዙ ሰዎች ላይ የመጣው የታዘዙ ሰዎች ውጤት እሱንም እናያለን። ሌላው ኢየሱስ ክርስቶስ ለምንድን ነው መከራ የተቀበለው ብለህ ካልከኝ በሱ መታዘዝ እንድንጸድቅ ብቻ አይደለም፣ የእግዚአብሔርን ፈቃድ እንድናደርግ ብቻ አይደለም እርሱ ራሱ ተፈትኖ መከራ ስለተቀበለ የሚፈተኑትን ሊረዳቸው። ክብር ለኢየሱስ ይሁን። ዕብራውያን 2:18 እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላል። የምትፈተኑ ሰዎች እግዚአብሔር ሊረዳችሁ ይችላል። የክርስቶስ ኢየሱስ መከራ የመቀበሉ ምስጢር አላማ ሌላ ነገር አይደለም። የሚፈተኑትን የምንፈተነውን እኛን ሊረዳን ደግሞ ሲረዳን አይተነዋል። እስከዛሬ እግዚአብሔር የረዳይ ባይሆን ነፍሴ ለጥቂት ጊዜ በሲኦል ባደረች እንዳለ፣ ወዳጆቼ፣ እግዚአብሔር ባይረዳን ኖሮ እስካሁን የለንም። ከእንግዲህም እግዚአብሔር ይረዳናል። ዳውም ቃሉ ምን ይላል? እግዚአብሔር ይረዳኛልና ምን አልልም፣ አልፈራ። ለምንድን ነው ኢየሱስ ክርስቶስ የተሰቀለው እሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላል። ዕብራን 4 15 ዛ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ ከኃጢአት በስተቀር ኃጢአት ብቻ ነው ያላደረገው። እኛ የሆነውን ነገር ኢየሱስ ክርስቶስ ሆኗል። ያቀዋል፣ ይረዳል። ወዳጆች በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ላይ የሚፈተኑትን ሊረዳቸው ይላል። በፈተና ይረዳናል። ሁለተኛው ደግሞ በድካማችን ሊራራልን ነው። ወዳጆቼ ኢየሱስ ክርስቶስ በድካም ይራራል። ደክመሃል፣ ደክመሻል ቴ ድካምህን ይረዳል። በድካማችን ይራራል። የርኅራኄ አባት፣ የመጽናናት ሁሉ አምላክ፣ ከዚህ ሁሉ ሞት አዳነን ይላል። ይራራል። ሉቃስ 22 28 ነገር ግን እናንተ በፈተናዎቼ ከእኔ ጋር ጸንታችሁ የኖራችሁ ናችሁ። በምኖቼ በፈተናዎቼ ጸንታችሁ የኖራችሁ ናችሁ። አባቴ እኔ እንደሾመኝ እኔ ደግሞ በመንግስቴ ከማዕዴ ተበሉና ተጠጡ ዘንድ በአስራ ሁለቱም በእስራኤል ዘንድ ነገድ ስትፈርዱ በዙፋኑ የትቀመጡ ዘንድ ለመንግስት ሾማችኋለሁ። በፈተና እንድንጸና እግዚአብሔር ይርዳ። ስለዚህ አሁን አንጨርሰው እንችላለን፣ ግን እንጀምረዋለን። ፈቃድ ማለት ምን ማለት ነው? እንግዲህ ኢየሱስ ክርስቶስ ስለ ፈቃድ በጣም ብዙ ቦታ ተናግሯል። እግዚአብሔር በደዌ ያደቀው ዘንድ የፈቀደው ለዚህ ነው። እኛም በስጋ መኖራችን እንዲያበቃ እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳንኖር ክርስቶስ በስጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ ክርስቶስ ኢየሱስ ለተሰቀለ ይናገራል። ፈቃድ ማለት ምን ማለት ነው? የእግዚአብሔር ፈቃድ ስንል ፈቃድ ማናቸውንም ነገር ለማድረግና ላለማድረግ ማቀድ፣ ማሰብ፣ ማለም ማለት ነው። ሰው ሚስቱን ሊፈታ ተፈቅዶለታለን ብለው የጠየቁት በዚህ ጊዜ ነው። ሌላው ፈቃድ ማለት ሰው በተፈጥሮ እግዚአብሔር በፈጠረው ቀን የሰጠው የምርጫ ነፃነት ነው። ፈቃድ ብለን ስንል ምን ማለት ነው? የማድረግና ያለ ማድረግ መብት ነው። ዘፍጥረት ሁለት አስራ ሰባት ለማየት ትችላላችሁ። ይህ መብት ስላለው በሚያደርገው ነገር ሁሉ ተጠያቂ ነው። ወዳጆቼ ፈቃድ ስላለ ሰው መንፈስ፣ ነፍስና ስጋ እንዳለው ተነጋግረን አልካሁበት ስሜት፣ ፈቃድ፣ እውቀት ያለው በነፍስ ውስጥ ነው ብለናል በእውቀቱ ያውቃል፣ በስሜቱ ይደሰታል ያዝናል፣ በፈቃዱ ይወስናል ብለናል። ስለዚህ ይሄ ፈቃድ ብለን የምንለው ከትርጉም አኳያ ሰው በተፈጥሮ እግዚአብሔር በፈጠረው ቀን ምን ያለው ነው? የሰጠን ፈቃድ አለን። አሁን ተነስተን ብንፈልግ ወደ ፊት፣ ብንፈልግ ወደ ኋላ፣ ብትፈልግ ወደ ፈለግ ነው የመሄድ መብት አለን። የምንሄድበት መንገድ ግን ያዋጣልና እግዚአብሔር ሰው እንዲያደርገው የሚፈልገውን ፈቃዱን በተለያየ መንገድ ምን ብሎለታል ገልጦለታል እግዚአብሔር እንዲደረግ የሚወደውና ራሱ ኃላፊነትን የወሰደበት ነገር ማለት ነው ለምሳሌ አንድ ለምጻም ሰው ቀረበ ወደ እርሱ ምን አለው ብትወድ ልታነጻ ትችላለህ አለው እየሰገደ ነው ይህንን ያለው ኢየሱስ ምን አለው እወዳለሁ ንጻ እጁን ጫነበትና የፈቃድ አይነቶች ምን ምንድን ናቸው? ስለ ፈቃድ ነው የምናወራው። የእግዚአብሔር ፈቃድ፣ የአብ የወልድ የመንፈስ ቅዱስ ፈቃድ። ኤፌሶን ምዕራፍ 17 ላይ ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሆኑ። የጌታ ፈቃድ አለ። ሁለተኛው የሰው ፈቃድ ነው። የእግዚአብሔር ፈቃድ ስንል የአብ ፈቃድ፣ የወልድ ፈቃድ፣ የመንፈስ ቅዱስ ፈቃድ፣ የአንድነትና የሶስትነት ፈቃድ ማለታችን ነው። የሰው ፈቃድ ስንል እንዲሁ የመንፈስ ፈቃድ፣ የነፍስ ፈቃድ የስጋ ፈቃድ ነው። የህዛብ ፈቃድ፣ የወንድ ፈቃድ እያለ መጽሐፍ ቅዱስ ብዙ ፈቃዶች እንዳሉ እንደ መንፈስ ፈቃድ የሚኖሩ የመንፈስን ነገር ያስባሉ። እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉ። እንደ ስጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ። እንደ መንፈስ ፈቃድ ብትኖሩ ግን በህይወት ትኖራላችሁ። ወዳጆቼ፣ እንደ መንፈስ ፈቃድ መሆን ይሁንልን። እንደ ስጋ ፈቃድ መኖር መሞት ነው። ሮሜ 8 ላይ ነፍሴን በፈቃድ ያኖራታለሁ። ከወንድ ፈቃድ አልተገኙም ከእግዚአብሔር ፈቃድ እንጂ ሲል ታዩታላችሁ። ሌላውና ሶስተኛው የሰይጣን ፈቃድ ነው። ኤፌሶን 2 ከአንድ እስከ 3 በአየር ላይ ስልጣን ላለው አለቃ ፈቃድ በፊት ተገዛችሁ ይላል። ሰይጣን ፈቃድ አለው። አዳምና ሔዋንን የጣለው በፈቃዱ። የእግዚአብሔር ፈቃድ ከህይወት ዛፍ በልተው እንዲኖሩ ነበር። የሰይጣን ፈቃድ ደግሞ ከሞት ፍሬ በልተው ቢወድቁ ነው። በአየር ላይ ስልጣን እንዳለው ፈቃድ በፊት ተመላለሳችሁበት። ሌላው የዓለም ፈቃድ ነው። በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ብሎ የእግዚአብሔር ፈቃድ፣ የሰው ፈቃድ፣ የሰይጣን ፈቃድ፣ የዓለም ፈቃድ እንዳለ ይናገራል። የእግዚአብሔርን ፈቃድ የምንጠይቀው እንዲህ አይነት ፈቃድ ካለ በምን በምን ጉዳይ ላይ ነው የእግዚአብሔርን ፈቃድ የምንጠይቀው? ወዳጆቼ ሲጀመር እኛ የራሳችን ስላይደለን የራሳችንን ነገር ልናደርግ አንችልም። እውነት ነው የተፈቀዱ ነገሮች አሉ። ግን በምን ጉዳይ ላይ ነው የእግዚአብሔርን ፈቃድ የምንጠይቀው? በአገልግሎታችን ጉዳይ ጳውሎስ ሐዋርያት ሥራ ዘጠኝ ስድስት ምን አደርግ ዘንድ ትወዳለህ ብሎ ፈቃዱን ጠየቀ። የሚያደርገውን እና ሀናንያ እንደሚነግሩት ነገረ በዛች ፈቃድ በዛች በጠየቃት ጥያቄ ምን አደርግ ዘንድ ትወዳለህ ብሎ ባለው? ሁል ጊዜ ይህን መጠየቅ እንዴት ጥሩ ነው። እኔ ተረፍ ያለው ሁል ጊዜ ይህን ጥያቄ ጠይቃለሁ፣ ምን አደርግ ዘንድ ትወዳለህ? የምናደርገውን ነገር ያሳየን ዘንድ ጸል ያሉት ይላል፣ ኤርሚያስ 42 ላይ። ሌላው የእግዚአብሔርን ፈቃድ የምንጠይቅበት በነገሮቻችን በኑሯችን ሁሉ በውሏችን ሁሉ የነዚህን ሰራዊት ፍለጋ ልከተልን ብሎ ዳዊት እንደጠየቀ ታየቃላችሁ። አንደኛ ሳሙኤል 38 ላይ እግዚአብሔርም ሰጥሃለሁ ውጣ አለው፣ ወጣ፣ ምርኮን ማርኮ መጣ። ምን ስላለ ስለጠየቀ። እዛው ሁለተኛ ሳሙኤል 211 ላይ ዳዊትም የእግዚአብሔርን ፊት ጠየቀ። ወዳጆቼ፣ ለእግዚአብሔር ፈቃድ ትኩረት መስጠት ይሆናል ክርስቶስ ኢየሱስን መስቀል ላይ ያዋለው የእግዚአብሔር ፈቃድ ስለሆነ፣ ሐዋርያ ስራ 2:37 ላይ ወንድሞች ሆይ ምን እናድርግ አሏችሁ። እግዚአብሔር ሆይ ምን ላድርግ ብላችሁ እንድጠይቁሁ? ሌላው በምን ጉዳይ ላይ ነው እግዚአብሔርን የምንጠይቀው? በስራችን ሁሉ ላይ ዮሐንስ 6:25 ላይ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት ይላል። ብዙ ሰው እንደፈለገ ደስ እንዳለው ነው ወዳጆቼ። ብዙ ሰዎች ይላሉ በመሳለኝና በመሰለኝና በደሳለኝ አይሰራም የእግዚአብሔር ነገር ይላሉ። በምሬት ነው የሚሰራው። ምሬት ደግሞ የሚመጣው የእግዚአብሔርን ፈቃድ ስንጠይቅ ነው። የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ማቴዎስ 19 16 ካንድ ወጣት ጋር ሲነጋገር ያለው ነው ምን መልካም ነገር ላድርግ አለው ይሉ ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ብቻ ነው እሱም እግዚአብሔር ነው ወደ ህይወት መግባት ብትወዳለው የፈቃድ ጉዳይ ሆነ ያለህን ሸጠህ ድወይ ስጥ መጥተህ ተከተለኝ ሰውየው ብዙ ሀብት ያለው ስለነበረ እያዘነ ሄደ ይላል እያዘኑ ከመሄድ እግዚአብሔር ያድነን ሰውየው እኮ ጥሩ ጥያቄ ጠይቋል አንዳንድ የምንጠይቀው ጥያቄ ቀብድ ይዘን ነው ልናደርግ ያሰብኑን ይዘን ማድረግ ያለብንን ነገር አቅደን ግን እግዚአብሔርን እንጠይቃለን አይሆንም ወዳጆቼ ምን መልካም ነገር ላድርግ ብሎ ጠይቆ ነበር። መልካም ነገር ምንድን ነው ልጠይቃችሁ? ያ መልካም ነገር መዳን ነው። ክብር ለኢየሱስ ይሁን። ሌላው በትዳራችን ወደ አገሬ ወደ ጆሮጆቹ ሄደ፣ ለልጅ ለይስሐቅ ሚስት አምጣ ብሎ ዘፍጥረት 24 ላይ ይስሐቅ ያዕቆብ ኖ አብርሃም ለልጁ ሲልክ ታያላችሁ፣ ለይስሐቅ ሚስት። ስለዚህ በትዳራችን የእግዚአብሔርን ፈቃድም ሌላ በጉዟችን በመንገዳችን መንገድህን አሳየኝ የምንሄድበትን መንገድ አሳየን ብለው ጠየቁት ይላል። በፈውስ ጉዳይ ሂዱ ከዚህ ደዌ ድን እንደሆነ እግዚአብሔርን ጠይቁ ብሎ አንድ ሰው ሁለተኛ ነገሥት አንዳንድ ላይ ሲጠይቅ ታያላችሁ። እግዚአብሔርን የምንጠይቀው እግዚአብሔርን ፈቃድ የምንጠይቀው በምንድን ነው ካላችሁ በሁሉ ነገር። እግዚአብሔር ይርዳን። ተባረኩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ሥልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ ቁጥር 20።